ስላም ጤና ይስጥልኝ ድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምናላችሁ በያላችሁበት ሰላማችሁን በዝዝት ያርግልኝ። ዛሬ ላይ እንግዲህ በአገራችን የሆነ ያለውን አንዳንድ መረጃ ወደ እናንተ ለማድረስ ብቅ ብለናል። ቪዲዮ ላይክ፣ ሸር እያረጋችሁ ስተመጨረሻ አብራችሁን ዛሬ ላይ ወልዳ እንዴ ነው ወደ ምርሳ ወደ ወርጌሳ የተለያዩ ስርፋላች እንዴት ነው የሚለውን ወደ እናንተ እናደረሳችኋል። ቪዲዮውን ግን ላይክ፣ ሸር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። አዳዲስ ነገር ስንለቅ እንዲደርሳችሁ ከፈለጋችሁ፣ እንግዲህ በአገራችን በአሁን ላይ በመከላከያና በፋኖ ያለው ጦርነት ወዴት እያመራ ነው የሚለውን እናያለን። እስተመጨረሻው አብራችሁን ሁኑ። ዛሬ ላይ እንግዲህ በወልዲያዬ ዙሪያውን ጦርነት እንዲያለ ነው አንዳንድ መረጃ ላይ እያሳየ ያለው። ወልዲያ ላይ ያሉት አመራሮችም እንዲያልወጡና እንዲሁም በሚኒሻና በአመራሮቹ እኛ ወዴት ጥላችሁ ተሄድ ያላቸው በሚባል እራስ በራሳቸው ከዛው ብጥብጥ እንደጀመሩ ነው የሚያሳየው መረጃ የሚወጣውና ወደ መርሳ ወደዛ ስንደርስ ደግሞ መርሳ ላይ ትናንት እንግዲህ ቅዳሜ ገበያ ነበር ምርሳ ላይ። ገበያው ምንም ነገር ያለምንም ብጥብጥ ገበያ እንደዋለና ሰው ሲገበይ እንደዋለ ምንም ነገር እንደለለና ምንም ማንንም እንደማይናገሩ ነው። እንግዲህ አሁን ላይ መርሳን የያዙት እንግዲህ ፋንዶች ናቸው ምንም የሚያስፈራ ነገር እንደለለ ነው እኔ መረጃውን ያገኘሁት እና አገራችንን አላህ ሰላም ያርግልና ምክንያቱም አገር ሰላም ሲሆን ሰው ሰርቶ ወጥቶ ገብቶ አመሸም የትም አዳሩንም ሰራ ማንም የሚጠይቀው የለም። አገር ሰላም አለለ። በወጣበት እስተሚመለስ በጣም ስቀቀን ነው። ወጣቶችን የሚጨርስ ጦርነት ማለት በጣም ከባድ ነው። ሀገራችንን አላህ ሰላም ያርግልና እንደገና ደግሞ ቢያንስ የፋኖች ሀይልና መንግስት የሚባል ሀይል ችግራቸውን በሰላማዊ መንገድ ቢፈቱት እንደ ማንኛውም ነገር ተስማምተው የሚያስፈልገውን ነገር መስዋዕት የሚሆን ከፍለው ህዝቡ ነጻ ኑሮውን እንዲኖር። ምክንያቱም አንድ ሁለት አካል ጦርነት በከፈተበት ጊዜ ህዝቡ እየተሳቀቀ ነው የሚኖረው እና ከባድ ነው። ሀገራችንን አላህ ሰላም ያርግልና እንደገና ደግሞ እነዚህ አካሎች መንግስት የሚፈልጉትን ነገር ሰጥቶ ሰላም እንዲሆን ቢፈቱ ችግራቸውን በጣም ደስ የሚል ነው። ምክንያቱም አንዲት ዲሃ እናት አንዲት ዲሃ እናት ልጇን ዝም ብላ ባረባ ነገር አታጣውም። ምክንያቱም እንዲህ አይነት ነገር ጦርነት ሲመጣ ብዙ የሚቸግር የሚጨርሰው የዲሃ ልጅ ነው እና ገበሬን ነው በጣም ከባድ ነው። አንዳንዴ በእርግጥ ዝም ብለ ሰው ምንም ልጁ ወደ ሌላ አገር ሂዶ እየሰራ የትም ሆኖ ዝም ብሎ ያመጣለትን ያወጋል። ምክንያቱም የሱ ልጅ ከዚህ ጦርነት ስለሌለበት ማለት ነው። እንግዲህ 2014 የምታስታውሱ ካላችሁ 2013 ጀምሮ 2014 የትግራይ ጦርነት እንዴት ነበረ? እንደዚህ ነበር። አሁን ላይ መከላከያው እየሸሸ እነሱ እየገቡ መከላከያው እየሄደ እየሄደ መጨረሻ ላይ እንግዲህ ብዙ ሳከኛ ብዙ ወንድሞቻችን ህይወታቸውን ያጡበት ዘመን ነበር። እና አሁን ላይ ራሱ ከዛ መማር ይቻላል። ምክንያቱም በመኪና ሲሄዱ ነው እንግዲህ በድኖር ብዙ ብዙ ወጣት ያለቀው እና አሁን ላይ ያለውን አካር ስታው ልክ እንደዛ ይመስላል። እና ለማንቻውም ሰላም አላህ ያርግልና በተለይ አማራ ክልል ላይ በጣም ሰላም አንሶታል። በጣም ሰላም እጥረት አለ ከ2013 ጀምሮ ትግራይ ወረረው ከትግራይ እንደገና ደግሞ እነሱን አስወጣለሁ በሚል በጣም ከባድ እልቂት ነበረ። ቤተሰቦቻችን ወንድሞቻችንና በጣም አስቸጋሪ ነው የሁሉም ሰው ማለት ነው። አሁን ደግሞ የወረራ ሲመጣ ደግሞ አሁን እንዲሁ ጦርነት በጣም ከባድ ነው። ብቻ ሰላሙን ይመልስልን። የእናቶቻችን እንባ ይታበስ። በሰላሙ መንገድ ይፍቱት እና ወልዲያ ላይ በጣም አሁን ውጊያ እንዲያለ ነው መረጃው የሚያደርሰን ግን ወልዲያ ላይ አሁን ላይ በዛም ሆኖ ይሁኑ ነው። መርሳን ከተቆጣጠሩት እ ወልዲያን ከወዴ ራያም ከመጡ በጣም ወዴት ነውስ የሚሸሸው፣ ከባድ ነው። ለማንኛውም ወልዲያ ለመያዝ ብዙ ጥረት እያረጉ ነው። እንግዲህ እያዛ እያዝ፣ ፈጣሪ ነው የሚያውቀው። ደግሞ እያደር ያለውን መረጃ ወደ እናንተ እናደርሳችኋል። በነገራችን ላይ አንዳንድ ሰዎች ደግሞ ከዚህ ላይ ወደ እናንተ ማደረሰው ነገር ቢኖር እናንተ ኮሜንት ላይ የፈለጋችሁትን ነገር ማስቀመጥ ትችላላችሁ። በዚህ ላይ የትግራይ ኃይሎች በዚህ ውስጥ አሉበት ይባላል እና ፋኖች እና ትግራይ ትግራይ ኃይሎች አንድ ሆነዋል። አንድ ሁነው ነው የሚታገሉት። ይሄን አንድ ባይሆኑ ኑሮ ይሄን ድል አያረጉም ነበር ነው የሚባለው። በነገራችን ላይ እንግዲህ እኔ ያለኝ መረጃ ላይ እንትን ስል ራሱ መልሳ ላይ ጧት ስንነሳ ፋኖች ገብተው አገኘን፣ የመንግስት ሰራተኛ እንበሉት ምንም ሚኒሻ እንበሉት መከላከያ የለም ነው አሉኝ። እኔ ራሱ ባለፈው ወደ እናንተ መረጃውን አድርሽላችሁ ነበርና ይሄ ነገር በጣም የሚያሳዝን ነገር ነው። ምክንያቱም ራስ በራሱ ሚኒሻና ፋኖ እንግዲህ ወንድምና ወንድም ነው። ራስ በራሱ ዴም ዴም አጋብቶ አጣልቶ አሁን እንግዲህ መንግስት መከላከያ እየወጣ እያፈገፈገ ሲሄድ የሚጫረሰው ስበሱ ነው። በነገራችን ላይ እኔ ደስ ያለኝ አንድ ነገር እኔ ማንንም ገዳፊ አይደለሁም፣ ነገር ግን ከዚህ ዋርካው ምሪ ያስተላለፈው ያስተላልፈው መልእክት ስሰማ በጣም ነው ደስ ያለኝ። አንድ ሰው ብልጽግና ነው ብላችሁ ወይም የብልጽግና ገዳፊ ወይም እንዲህ እንዲህ ነው ብላችሁ ከቤቱ መሄድ መቆርቆር መደብደብ እንዲህ አይነት ነገር እኛን የተማያደርሰንም፣ እና ይሄን እንዲያታረጉ አደራ ተጠንቀቁ ብሎ ያስተላለፈው መልእክት እኔ ደስ ብሎኛል። ምክንያቱም አንድ ሚኒሻ ወይም አንድ ፋኖ የሆነ ብልጽግና ገዳፊነት ተብሎ በዚህ ልክ የሚደበደብ የሚሰቃይ ከሆነ በጣም ከባድ ነው እና ይሄ ነገር በጣም ደስ የሚል ነገር ነው። እኔ በጣም ደስ ብሎኛል። ምክንያቱም ብዙ በአሁኑ ጊዜ ላይ ብዙ ወጣት ሚኒሻ ገብቷል። ብዙ እንግዲህ የቀበሌ ስሙ ምንድ ነው እየተባለ አብዛሀኛው ወደ ብልጽግና አገልጋይ ነው፣ እና ይህን እንጨርሳል አሉ፣ አገሩ ማለቁ ነው ማለት ነው። እና በጣም እንግዲህ ዋናው ነገር ሰላም ያርግልና ሀገራችንን ወሎ ላይ በጣም ተደጋገመበት ጦርነቱ ሰላም ይንጣልና እኛ አገራችንና ሰላም ሆኑልና እናቶቻችን ያላሳብ ወጥተን ገብተን እንዲያሆነ ነው የምንፈልገው። የትም ሆኖ የት ሰላም ነው የምንፈልገው። አንድ ሰው ቁጭ ብሎ የትም ሆኖ የትም እኔ ያለገኝም ብሎ ህዝቡ እንዲያለቅ የሚፈልግ ሰው የለም። ለማንቻውም በያላችሁበት ሰላማችሁን ብዝት ያርግልኝ። ወሎ ላይ እንግዲህ እንዲቀጠለ ያለው መርሳ የተለያዩ ስርፋዎች ያው በፋኖ ቁጥጥር እንዲያለ ነው። እንግዲህ አሁን ላይ ያለው ወደ ደሴና ወደ ወልድያ የለ መያዝ ነው ያለው ግብግብ። ይህንም እንግዲህ ፈጣሪ ነው የሚያውቀው። እንግዲህ እንዲህ አይነት መረጃ ሲገኝ ወደ እናንተ እናቀርብና አደርሳችኋል። እንደ ግላዊ ሰው ሆነን ማለት ነው። የፖለቲካ ወይንም ማንንም ገድፈን ሳይሆን ወደ እናንተ ያለውን መረጃ እናቀርባለን። ይመቻችሁ። መልካም ጊዜ። ውዴ ሀገሬ ልጆች በያላችሁበት ሰላማችሁም ብዝዝ